ግብጽ የውሃ ደህንነትን ለማስጠበቅ አስፈላጊ እርምጃዎችን ትወስዳለች ሲል ፕሬዝዳንት አልሲሲ ገለጹ። ኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀችው የሕዳሴ ግድብ አንጻር ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎችን እንደምትወስድ ፕሬዝዳንት አብዱልፈታህ አልሲሲ ተናገሩ። ፕሬዝዳንቱ ኢትዮጵያ ታላቁ የሕዳሴ ግድብን በማስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካሄድ ላይ ሀገራቸው እጇን አጣጥፋ አትመለከትም ብለዋል። አልሲሲ በዋና ከተማቸው ካይሮ ለተካሄደው ስምንተኛ የዋሳምንት ተሰብሳቢዎች በቪዲዮ ባስተላለፉት መልእክት ግብጽ ዲፕሎማሲና ዓለም አቀፍ ተቋማት በይበልጥ በተባበሩ ግብጽ ታላቁ የእዳሴ ግድብ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃውም የነበረ ቢሆንም ፕሬዚዳንቱ ኤሁድ ለት ባደረጉት ንግግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያ ግድብ ተጠያቂ አድርጓል። ኢትዮጵያ ግድቡ ተገቢ ባልሆነ ሁኔታ እያስተዳደረችው በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱ የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሷል ብለዋል። ፕሬዚዳንቱ በንግግራቸው ላይ ከግድቡ ምርቃት ከጥቂት ቀናት በኋላ የተከሰተው ነገር በግድቡ የስራ ሂደት ላይ ህጋዊ አሳሪ ስምምነት እንዲደረስ ያቀረብነውን ጥያቄ ትክክል መሆኑን የሚያሳይ መረጃ ነው ብለዋል። አልሲሲ ኢትዮጵያ የታችኛው ተፋሰስ ሀገራትን አስቀድማ ሳታሳውቅ ወይም ሳትተባበር ወጥነት የሌለው ውሃ ትለቃለች ሲሉም ወንጅሏታል። የኢትዮጵያ የውሃና ኢነርጂ ሚኒስትር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ከዚህ በፊት ያወጣቸውን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ ማድረጉ ይታወሳል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያደርስ ይችል እንደነበር በመግለጽ በወቅቱ ምላሽ ሰጥቷል። አልሲሲ ሀገራቸው የወሰደቻቸውን የዲፕሎማሲ እርምጃዎች የጥንካሬ መግለጫ የብስለትና በንግግር የማመንና የናይል ተፋሰስ ሀገራት ፍላጎት አደጋ ላይ ሳይጥሉ ለመጠበቅ የተደረገ መሆኑን አክለዋል። የግብፁ ፕሬዝዳንት ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቅል ለመቆጣጠር የሚያስችል አሳሪ የሆነ ስምምነት በሁለቱ የታችኛው ተፋሰስ ሀገራት ያካተተ ስምምነት እንደኖረ የጠየቁ ሲሆን በላይኛው የተፋሰስ ሀገራት የእድገት ፍላጎትና የታችኛውን ተፋሰስ ሀገራት ከጉዳት ለመከላከል በሚኖር ሚዛን መካከል ብቸኛው አማራጭ ነው ብለዋል። ፕሬዝዳንቱ ግብጽ በአባይ ወንዝ ላይ የሚኖርን የተናጥል እርምጃዎችን የማትቀበለው ዓለም አቀፍ አሰራሮችንና ስምምነቶችን ወደ ጎን ስለምል የተፋሰሱ ሀገራት ፍላጎት ስጋት ላይ ስለምጥል እንዲሁም የፊትንና መረጋጋት መሪዎችን ዝቅ ስለሚያደርግ መሆኑ በንግግራቸው ላይ አንስተዋል። ልማት የአንድ አገር ብቻ ጉዳይ አይደለም ያሉት አልሲሲ የወንዙ ህዝቦች የጋራ በሆነ ኃላፊነትና በትብብር ብቻ ሊጠበቅ የሚችል መብት ነው፣ የተናጥል እርምጃ አይደለም ብለዋል። በህዳሴ ግድብ ግንባታ ወቅት ለ14 ዓመታት በተለያየ ዙር የተደረገውን ድርድር የጠቀሱት ፕሬዚዳንቱ የሁሉንም ፍላጎት ከግምት ያስገባ አሳሪግና ግና በመብቶችና በግዴታዎች መካከል ሚዛን የጠበቀ አስገዳጅ ስምምነትን ታሳቢ ያደረገ ፊታዊና ብልሀት የተሞላው የዲፕሎማሲ መንገድ እንደነበር ተናግረዋል። ፕሬዚዳንቱ በንግግራቸው ካይሮ ኢትዮጵያ ያስቀመጠቻቸውን የልማት ግቦች የሚያሟሉ በርካታ ጥሩ ቴክኒካዊ አማራጮችና የሁለቱ የታችኛው ተፋሰስ ሀገራት ጥቅም የሚያስጠብቅ ሀሳብ አቅርባ እንደነበር ጠቅሰዋል። ነገር ግን እነዚህ የግብፅ አማራጮች የፖለቲካ ፍላጎት ባለመኖሩና በጠባቢ የፖለቲካ እሳቤዎች የመመራ የተናጠለ እውነታን የመጫን ፍላጎት ብቻ ሊገለጽ በሚችል ግትርነት ተቀባይነት ሳያገኝ ቀርተዋል ብለዋል። አልሲሲ ወንዙ የሁሉም የተፋሰሱ መንግስታት የጋራ ንብረትና በብቸኝነት ሊያዝ የማይችል የጋራ ሀብት ነው በማለት በናይል ላይ ብቸኛ የሉዓላዊነት ሀሰተኛ ይገባኛል ጥያቄ ተቀባይነት እንደሌለው አመልክተዋል። ግብጽ በዓለም ላይ የውሃ እጥረት ካለባቸው ሀገራት መካከል መሆኗን የጠቀሱት ፕሬዝዳንት አልሲሲ ከሀገራቸው መቶ ሚሊዮን ህዝብ 98 በመቶ የውሃ ፍላጎታቸውን የሚያገኙት ከአባይ ወንዝ መሆኑን ጠቅሶ የሉና ጉዳይ ነው ሲሉ አስቀምጠዋል። ፕሬዝዳንቱ አክለው ሀገራቸው በአባይ ወንዝ ጉዳይ ላይ ስትከተል የነበረው ዲፕሎማሲያዊ መንገድ የደካማነት ምልክት አለመሆኑን በመጥቀስ ነገር ግን ኢትዮጵያ እየተከተለችው ካለው አካሄድ አኳያ ዝምታን እንደማትመርትና ጥቅሟን ለማስከበር አስፈላጊ ያላቸውን እርምጃዎች እንደምትወስድ በድጋሜ ተናግረዋል። አልሲሲ ድንበር ተሻጋሪ ወንዞች የተፈጠሩት ዜጎችን ሊከፋፍሉ ሳይሆን ለውህደትና ለትብብር ድልድዮች እንዲሆኑ ነው ብለዋል። የውሃ ደህንነት ቅንጦትና ዘላቂ የልማት አማራጮች አይደሉም ካሉ በኋላ እነሱ ሊጠበቁ የሚችሉት በዓለም አቀፍ ሕግ በጋራ ጥቅምና ሁሉንም ተጠቃሚ በሚያደርግ መሪ ላይ በተመሰረተ ፊታዊ አጋርነት ብቻ ነው ስሉ ተናግረዋል። ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለአመታት ድርድር ያደረጉ ሲሆን ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራ ጀምሯል። ግብጽ በአፍሪካ ግዙፉ የሆነውን ግድብ ጉዳይ ባለፉት ዓመታት ለተባበሩት መንግስታት ድርጅት ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ የተገነባው ግድብ በበላይነት ስትጠቀምበት የነበረው የውሃ መጠን ያሳጣኛል የሚል ስጋት ፈጥሮባታል። ግብጽ በአውሮፓውያኑ 1959 የተፈረሙና አብዛኛው ላይ ውሃውን ድርሻ የምሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቸኛዋ መጠቀም ፍላጎት በማላት ኢትዮጵያ ሁኔታ መለወጥ እንዳለባት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዙ ላይ ያላት ድርሻውን ባረጋገጠ መልኩ ፍትሃዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስ እና ግንባታው የውሃ ደህንነት ላይ አደጋ እንደማይጠል በተደጋጋሚ ገልጻለች። አጠቃላይ እንግዲህ የወጡት መረጃዎችን በማስመልከትም ነው እስካሁን ድረስ ግብጽ እንግዲህ ኢትዮጵያ በገዛ ንብረቷ ላይ ልክ ከዚህ በፊት ብዙ ነገር እንደምትደጉም ኢትዮጵያኖችን ተንከባክበው እንደሚያኖሩ ልክ አይነት የሉዓላዊነት ብለውም ያወራሉ። በጣም አሳዛኝና አንገት የሚያስደፋ ንግግር ነው ማለት ነው በርካቶች የገለጹ ያሉት። ያው ግብጽ ዛቻው አዲስ አይደለም። አሁን የሚከብድ ነገር አይደለም። የሚከብደው ከዚህ በፊት ግንባታውን ማስቆም ነበረ። ያኔ ነበረ በጣም ቻለንጅ ለማድረግ የሞከረችው ያኔ ነበረ ማስቆም ብትችል የምትችለው። አሁን ግን ምን የምታመጣው ነገር እንደሌለእና ይህ ደግሞ የኢትዮጵያ ንብረት ነው። ሱዳን ዝም ባለችበት ጉዳይ ላይ ግብጽ እንዳው ምንድነው ሀሳቧ በማለት ነው በርካቶቹም እየገለጹ ያሉት። በተፈጥሮ መልክ በተለያየ መንገድ ውሃ እንዲጠቀመ በርካቶቹም እየገለጹ ያሉት ባህር ዳርቻም አላቸው በዛ ላይ ደግሞ እንግዲህ የኢትዮጵያ ከፍታ ሊያስቀናቸው ይችላል በማለት ነው። አንዳንዶቹም ሀሳባቸውን የገለጹ ያሉት ስለ ኢትዮጵያ የማይተኙ በርካታ ሀገራቶች ናቸው ያሉት። የኢትዮጵያ ወዳጅ ምስል እንኳን ጠላቶቿ ናቸው የሚበዙት። ሌላውን ይቅርና እንግዲህ ታሪካዊ ህዝቦች ኢትዮጵያን በጣም በሚያሳዝኑ ሁኔታ እድገት እንደማይወዱና ና ኢትዮጵያን ለውጥ አይፈልጉም። የራሳቸውን ጥቅም ብቻ ነው የሚያዩት። ታዲያስ ግብጽ ታዲያ ምንድነው ፍላጎቷ በሚል ዙሪያ ነው የወጡት መረጃዎችን በማስመልከትም ለእናንተ ይዤላቸው የመጣሁት ይህ የእርስ በርስ በርስ ነገሮች ላይ እጇን ለማስገባትም ትሞክራለች እጇን አጣጥፋ ትመለከትም የሚሉት እንግዲህ በሌላ በሴራ በተንኮል ፖለቲካ ኢትዮጵያን አልፎም ደግሞ የራሳቸውን የሚፈልጉትን አይነት ሰዎች ካስቀመጡ በኋላ በጣም በሚያሳዝኑ ሁኔታ ህዳሴ ግድብ ላይ ያልሆነ ውል እንድፈርም ነበር። ይህ ሁላ አልቀሽ አልተሳካም ከሽ በኋል አሁን ምንም የሚያመጡት ነገር እንደሌለ አሁንም ግን ስለ ኢትዮጵያ እንደማይተኙ ነው። ኢትዮጵያ ደግሞ ወደፊት ትቀጥላለች በማለት በርካቶቹ ምሁራኖችም እየገለጹ የሚገኙትን እለታዊ መረጃዎችን በማስመልከት ምኑ ለእናንተ ይዤላቸው መጣሁት። ከእለታዊ መረጃዎች ጋር አብሬያቸው ቆየትም የኪነኝ ዘበኪታ ፖረንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም የዘናዊ መረጃ አግኙ። ለሳታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር እንዲሁም የዘናዊ መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።